በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ቤተሰቦች እንደምን አላችሁ? ሁኔታ እግዚአብሔር ይመስገን፣ ሁሉ ሰላም። እንኳን አደረሳችሁ ለልደታ ለማርያም ለእናታችን የልደት በዓል አሜን። እንኳንም አብሮ አደረሰን። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ማን እንዳንቺ ፈጥኖ ደራሽ ሰላማዊት ልብን አዳሽ፣ አረጋጊ እንባን አባሽ፣ ማንን ዳንቺ አዛኝቱ የአምላክነት ድንግሊቱ ሰው መላሽ ከስተቱ ማንን ዳንቺ የሚያጽናና የሚያወጣ ከፈተና ደግፎ ከንቅልፍ የሚያነቃ ማንን ዳንቺ አስታራቂ ኃጢአተኛን የማትንቂ ጆሮ ዳባን የማታውቂ መልካም ስራሽ አስደናቂ። ማን እንዳንቺ መከለያ ታማኝ እናት መጠለያ ቀና መንገድ መታመኛ የንስሃ በር መግቢያ። ማን እንዳንቺ ተቆርቋሪ የማታልፊ የሰው ጥሪ አቤት ብለሽ አናጋሪ ሰማያዊት ንግሥት የእኛ አብሳሪ ማን እንዳንቺ ለወደቁት አዛኛ ዝናይ ንጹህንቁ ሰው ረስቷቸው ለተናቁ ባዘን መከራ ለወደቁ ማን እንዳንቺ የሚረዳ የምትሞይ የሁሉን ጓዳ እባክሽናውጭን ካለንፍዳ ኋላ ጠፍተን እንዳንጎዳ ጸበልሽ ፈዋሽ ያለ ዋጋ ለኛኮነሽ ባላደራ እባክ ሽን አውጭን ከሐዘን አደራ እንዲንን እንድንኖር ከአንቺ ጋራ። ማን እንዳንቺ ያለው ለዛ ንግግርሽ የሚያወዛ በረከትን የሚያበዛ። ማን እንደ አንቺ ልዩ ስጦታ አምላክ ያደለን የነፍስ እርካሳ። ስምሽ ግሩም ነው የህይወት ገበታ። ማን እንደ አንቺ ታምረኛ የኔ ላሉሽ ምስጢረኛ አማላጅ ነሽ እውነተኛ፣ ዛሬም ባክሽን ወደኛ። ቅኔና ውዳሴሽ ምግብ መጠጣችን፣ ማር የሆነው ስምሽ የመንገድ ስንቃችን። ፍቅርሽ እንደ እሳት ይነዳል ውስታችን፣ ንኢ ንኢ ስንል ባርኪን እናታችን። ቅድስት ሆይ ለምኝልን፣ በበደል ነው እንዳይቀጣን!